ሰበር ዜና ሰኔ 22 2017፣ አድማሽ ተመልካቾች እንደምን አረፈዳችሁ። በድጋሚ በዕለቱ የሁለተኛ ዜና ወጃችን አበይት እና ሰበር መረጃዎችን ይዤ ቀርቤያለሁ። በቅድሚያም አርእስተ ዜናዎቹን በማስቀደም ጀምራለሁ። ይህ ፋኖ ኃይሎች በአማራ ክልል ዋና ዋና ከተማዎች በአገዛዙ ኃይል ላይ ከባድ የተባለ የቦምብና የከባድ መሳሪያ ጥቃት ፈጸሙ። በባህር ዳር ሁለት የአገዛዙ የመሳሪያ ዲፖዎች በፋኖ ኃይሎች በቦምብ መገየት መሰራታቸው ተገልጿል። በባህር ዳር ደና ማርያም አካባቢም የፋኖ ኃይሎች ከባድ የተባለ የደፈጣ ጥቃት ፈጽመዋል። የአገዛዙ ወታደሮችም ሙትና ቁስለኛ ሆነዋል። የባህር ዳር ብርጌድ ከባህር ዳር 10 ኪሎ ሜትር ርቀት ላይ የምትገኘውን ዘንዘልማ ከተማን ለሰዓታት መቆጣጠሩም ተነግሯል። በጎጃም በርካታ ከተሞች በፋኖ ቁጥጥር ስር እየገቡ ነው። በበርካታ ቦታዎችም አሁን በዚህ ሰዓት ከባድ የተባለ ውጊያም እየተደረገ ነው። ከጎጃም ሰሙ ሰበር ዜናዎችን ይዣለው። እናስደምጣችኋለን። በሌላ በኩል በጎንደርም ትንቅንቁም በከፍተኛ ሁኔታም ቀጥሏል። ይህ ጎንደር ፋኖ በጎንደር ከተማ በመግባት በአራት ቦታዎች ላይ ከባድ የቦምብ ጥቃት ፈጽሟል። መሃል ጎንደርን ጨምሮ በርካታ የጎንደር ግዛቶች በከባድ መሳሪያ የታገዘ ውጊያ እየተደረገ ነው። በሳሙኤል ባልድል የተመሩት ጎንደሬዎች በርካታ ወታደርና ከባድ መሳሪያ የጫነ ስድስት መኪና ሙሉ ለሙሉ የብልጽግ ና ጦር መማረካቸውም ተሰምቷል። ዝርዝር መረጃ ይዘንበታል፣ እናስደምጣችኋለን። በወሎም ከባድ ውጊያ እየተደረገ ነው። የአገዛዙ ምሽጎች ተደርምሰዋል። ፋኖ በላስታም አድዋ ቁጥር ሁለት የተባለለት ጀብዱም ፈጽሟል። ሰባት የጦር መሪዎችም የተደመሰሱበት ውጊያ ተደርጓል። ዝርዝር መረጃ ከወሎ ይዘናል፣ እናስደምጣችኋለን። በሌላ በኩል መጪው የኤርትራና የኢትዮጵያ ጦርነት እንደ እስራኤልና ኢራን የሚሳኤልና የድሮን ጦርነት እንዳይሆን ተፈርቷል። እስራኤልና ኢራን ከኋላም በቀጠናው ጦርነት ሊሳተፉ ይችላሉ ተብሎም ተሰግቷል። ዝርዝር ይዘንበታል እናስደምጣችኋለን። ሰላም ጤና ይስጥልኝ አድማሽ ተመልካቾች እንደምንቆያችሁ፣ ከላይ በአርዕስተ ዜና ያደምጣችሁትን መረጃ ወደ እናንተ ላደርስ እዚህ ተገኝቻለሁ። የሕዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማሽ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደውል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ሕዝብ ልጆች፣ ድል ጀግኖቹም እያላችሁ ለሕዝብ ሲሉ ተከታታይ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታም ወደ መረጃዎች ያልፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወደ አደረግኩት ዘገባ አልፋለሁ። የኢትዮጵያና የኤርትራ ጉዳይ ወደ ግጭት እንዳያመራም እየተሰጋ ነው። አንዱ የሌላውን ቡድን በመደገፍ የከረሙት የሁለቱ ሀገራት መንግሥታት ወደ ለየለት ጦርነት የሚገቡበት የጦርነት ጉሰማዎችም እየተሰሙ ነው። እስራኤልና ኢራን በቀጠናው ድጋፍ ሊያደርጉ ይችላሉ ተብሎም እየተሰጋ ነው። ሰሞኑን የውጭ ጉዳይ ሚኒስቴር ኤርትራ ሉዓላዊነቴን እየጣሰች ነው በማለት ምርር ያለ መግለጫ ማውጣቱም ይህንን ሁኔታ ከፍ እንደሆነ የሚያሳይ ነው ሲሉም ተንታኞች እየተናገሩ ነው። ኢራንና እስራኤል በቀጠናው የሚደግፋቸውን ኃይል ለማስታጠቅ ወደ ኋላ የማይሉ መሆናቸውን በኢትዮጵያና ኤርትራ መካከል የሚታየውን እልህና ጦርነት መፈላለግ የከፋ አደጋ የሚያስከትል ያድርገዋል ሲሉም ተንታኞች ይናገራሉ። ኢራንና እስራኤል አስፈላጊ ከሆነ ለሚደግፏቸው ኃይሎች እንቅስቃሴ ሊያደርጉ እንደሚችሉ ተጠቁመዋል። የኢራንና የእስራኤል ጦርነት ያሳየን ዋና ዋና የተ ተቋማት መሪዎችን መግደል፣ ወሳኝ ተቋማትን ማውደም ነው። የአብይ አህመድና የኢሳያስ መንግስት ከህወሀት ጋር በነበረው ጦርነት የድሮን ጥቅምም አብረው አይተውታል። በኢራንና በእስራኤል ጦርነት ወቅት ከፍተኛ ሚና የነበረው ድሮን በኢትዮጵያና ኤርትራ መቀጣይ ግጭት ዋና መሳሪያ ሊሆን ይችላል ተብሎም ተሰግቷል። ከህወሀት ጋር አሁን ደግሞ ከፋኖ ጋር ባለው ጦርነት አብይ አህመድ ከተጠቀመባቸው ድሮኖች መካከል የኢራንም የሚጠቀሱ ሲሆን ለሂዝቦላና ሁቲ ቡድኖች ከድሮን ባለፈም ሚሳይል ስታስታጥቅ የነበረችው ኢራን በመንግስት ደረጃ የኤርትራ መንግስት ደጋፊ ስትሆን የኤርትራ መንግስትን ልታስታጥቅና ግጭቱን የከፋ እንዲሆን ሚና ልትጫወት ትችላለች ሲሉም በርካቶች እየተናገሩ ነው። የኢትዮጵያ መንግስት በባህር በር ጉዳይ እርግጠኛ ሆኖ እየተናገረ የሚገኘው ቃል የገቡ ሀገራት እንዳሉም በመጥቀስ ጭምር ነው። ይህ የዓለምን ልብ ቀጥ ሊያደርግ ደርሶ የነበረው ጦርነት አካል የሆኑ አገራት ከኋላ የሚደግፉት የኢትዮጵያና ኤርትራ ጦርነትን የከፋ አደጋ ሊያመጣ ይችላል ሲሉም በርካቶች ግምታቸውንም አስቀምጠዋል። በሌላ በኩል መረሳት የሌለበት የእስራኤልና ኢራን ጦርነት በሚሳይልም ሆነ በአየር መቀጣቀጥን ቀላል ያስመሰለ መሆኑ ነው። የሁለቱ ሀገራት ጦርነት እውነትንና የተረጋጋ የሚመስል የነበረውን ዓለም ሁኔታ ያናጋ ሆኖም አልፏል። ከሩሲያ ከዩክሬን ጦርነት ጋር ሲደመር ከተሞችንም ሆነ ተቋማትን በሚሳይል ማፈራረስና ማውደም እንደ ተራ ጉዳይም ያሳየ ሆኗል። ተናግራለ ከግብፅ ጋር በአባይ ውሃ የምትጨቃጭቀው ኢትዮጵያም ሆነች ከኢትዮጵያ ጋር ውሃ በቀጠነ ጠብ ውስጥ ያለችው ኤርትራ ጋር ኤርትራ ጋር የሚሳይልና ሌላም ጦርነትን ሊያለማመድ ይችላል ሲሉ በርካቶች ይናገራሉ። ይህ የሚሆን ከሆነ ደግሞ የኢትዮጵያም ሆነ የኤርትራ ከተሞች በሚሳይል መውደማቸው የማይቀር ነው። የዓለም መሪዎች የኢራንን እስራኤልን መቀጣቀጥ ቁጭ ብለው ሲያዩ የሚመጣላቸው ሀሳብ እነሱ ድል ቢያገኙ ሊመቱት የሚችሉ የሚችሉት ነገር ነው። የግብጽ፣ ኢትዮጵያና ኤርትራ መሪዎችም የአስራ ሁለቱን ቀን የኢራንና የእስራኤልን ጦርነት ስልት ሊከተሉ የሚችሉም ሀገራት ናቸው። በቀጠናው ይህ አይነት ጦርነት ተነስቶ በሚሳኤል መደባደብ ከተጀመረም በማጥቃትም ሆነ በመጠቃት ልትጠቀስ የምትችለው ኢትዮጵያ ነች። በጦርነት አዙሬት ሊያቆይ የሚችለው ይህ ክፉ ልማድ አገርንም ሆነ ቀጠናውን በእጅጉ የሚጎዳ ይሆናል ሲሉም ዓለም አቀፍ ተንታኞች እየተነተኑ ነው። ይህ በእንዲህ እንዳለ አሁን በቀጥታ ከአማራ ክልል ወዳገኟቸው ሰበር የጦር ግንባር መረጃዎች አልፋለሁ። ሰበር ዜና በደቡብ ጎንደር ደራ ወረዳ 01 ቀበሌ አንድ ድሽቃ ሞተራይዝድ የጦር መሳሪያን ጨምሮ ስድስት መኪና እስከ ጭነቱ ከብልጽግና ቀፍ በክንዳችን መማረክ ችለናል ሲሎም የፋኖ ኃይሎች አስታወቆም አፋበሃ ሰሜን ቀጠና በላይ ዘለቀ እዝ ሜጀር ጀነራል ውባን ታባተ አምስተኛ ኮር የድሉ ባለቤት መሆና መሆናቸውንም አስታውቀዋል። በዚህ ያላበቁት ዳግመ ቴዎድሮስ አምስተኛ ኮር ድል መቀዳጀታቸውን በሰፊው አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የዳግመ ቴዎድሮስ አምስተኛ ኮር አብራኮች በጎንደር በተለያዩ ከተሞች በብልጽግና ወንበር አስጠባቂ ሰራዊት ላይ የማያዳግም እርምጃ መውሰዳቸውን ነው ያስታወቁት። ክፍለጦሮቹ በተሰጣቸው ውጊያ ቀጠናም የብልጽግናን ኃይል አይቀጡ ቅጣት መቅጣታቸውን ነው ያስታወቁት። ጥቁር አንበ ሳ ክፍለ ጦር የጎንደር የበጋሻው አካል የሆነችው ነብዩ አሳምነው ብርጌድ በጋራ በመሆን በማክሰኝ ከተማ በተለያዩ አቅጣጫዎች ወደ ከተማ በመግባት ድልን ደርበው አርፍደዋል። የጎንደር ዙሪያ ወረዳ የሚሊሻ ጽፈ ቤት ኃላፊ የሆነው አበበም አስረስን ጨምሮ በርካታ የብልጽግና አገልጋዮች እስከ ወዲያኛው ተሸኝተዋል። የጥቁር አንበሳ ክፍለ ጦር ደቦል ሻለቃ በጎንደር ከተማ በአራት ቦታዎች ላይ የቦምብ ፍንዳታዎችንም አካሂደዋል። አራዳ ሁለገባ አካባቢ አካባቢ ጃንተከል ላይ ቀበሌ 16 በተለምዶ ስሙ ጋዜቦ በተባለው ቦታ ላይ ቀበሌ 18 ማራኪ ክፍለ ከተማ ላይ አመርቂ ስራዎችን የተከናወኑባቸው ናቸው ሲሉ የፋኖ ኃይሎች አስታውቀዋል። አራት የአድማ ብተን አባላት በጋዜቦ የቦምብ ፍንዳታ ሲገደሉ አራቶቹ ደግሞ በጃንተከል የቦምብ ፍንዳታዎች ክፉኛ እንደቆሰሉ ነው የፋኖ ኃይሎች ያስታወቁት። ማክሰኝት ላይ ከተገኙ ድሎች መካከል ሶስት የብልጽግና መከላከያ ሰራዊት አባላት ሲማረኩም ሁለት ብሬን እስከ ተተኳሹ ሲማረክ 30 ነፍስ ወከፍ መሳሪያዎችም ከነጥይታቸው በፋኖ እጅ ገብተዋል። በብልጽግና በኩል በርካታ የብልጽግና ኃይል መከላከያ ሰራዊት፣ አድማ ብተና፣ ሚሊሻ ሲረፈረፉ ከ50 በላይ እንደሆኑም መረጃዎች አስረዳሉ። መብረቁ ክፍለ ጦር በደጎማ ከብልጽግና ፊት ለፊት የተፋለመች ሲሆን፣ በቁርርጎና በታንከሩ ሰፍሮ የነበረው የብልጽግና ኃይል ምሽግ ድረስ በመግባት ምሽጉን ጥሎም እንዲፈ ጥጥም አድርገውታል። በውጊያው ላይም የብልጽግና ኃይል ሙትና ቁስለኛ ሆኗል። ከዚህም በተጨማሪ ማክሰኝት ወረሃላም አርባያም ለሚገኘው የብልጽግና ኃይልም ድጋፍ እንዳይሰጥ ተደርጓል። በውጊያው ላይ ገብር ያስቻለው በለሳ ብርጌድ፣ ማዕበል በለሳ ብርጌድ፣ አደዋ ጋሻው ብርጌድ፣ ሳይንቲስት ዶክተር ኢንጂነር ቅጣው እጅጉ ቋላ ብርጌድ በውጊያው ላይ ተሳትፈዋል። የመብረቁ ክፍለ ጦር አካል የሆነው የህብሃም አደረጃጀት ኤም 12 የተሰኘ የቴክኖሎጂ ውጤት በመጠቀም በጎንደር ከተማ በተለያዩ ቦታዎች በፔምፔ ቀበሌ 18 ኮሌጅ በአዘዞ አየር ማረፊያ አካባቢ የቦምብ ፍንዳታዎችን ያካሄዱ ሲሆን በብልጽግና ላይም ጉዳት ማድረሳቸውን ነው የፋኖ ኃይሎቹ ያስታወቁት። በኮማንዶ ሙላቱ የምትመራው ማዕበል በለሳ ብርጌድና የጎንደር የበጋሻው አንድ አካል የሆነው ዳግማዊ ቴዎድሮስ ብርጌድ በጥምረት በወረሃላ ከተማ በመግባት የብልጽግና ኃይል ላይ ጉዳትም አድርሰዋል። ፋኖ ውብዬ ክፍለ ጦርና የዳግመ ቴዎድሮስ አምስተኛ ኮርቶር ኃይል አዲስ ዘመን ላይ ሰፍሮ በሚገኘው ኃይል ላይም ጥቃት እንደከፈተ ነው እያረጋገጠ ነው። ውጊያው በአዲስ ዘመን ሰንሰለታማ ተራሮች ላይ የተካሄደ ሲሆን የፋኖ ኃይል ውጊያውን በበላይነት በመቆጣጠር የአዲስ ዘመን ወታደራዊ ጠቀሜታ ያላቸውን ከፍተኛ ቦታዎችን በፍጥነት በእጅ በማስገባት የብልጽግና ኃይልን አንገት ማስደፋት እንደቻሉ ነው እያስታወቁት በዚህም ሁለት የብልጽግና ኃይል ሲሞቱም አንድ የቆሰለ ተመዝግበዋል። በአሁኑ ሰዓት ስርዓትም አስክሬን ለማንሳት አካባቢውን በድሽቃም እየደበደበም ይገኛል። በአዲስ ዘመን በይፋም በአገዛዙ ኃይል ሊደረግ የነበረው ሰልፍም ሳይካሄድ ተበትኗል። ጎንደር በጋሾው ክፍለ ጦር በተሰጣተ ቀጠና ውጊያዎችን ያካሄደች ሲሆን በውጊያው ላይም የብልጽግናን ኃይል ሙትና ቁስለኛ ከመሆኑን በተጨማሪም በምርኮም ይዘዋለች። ፍልሚያዎቹ ከተካሄደባቸው የውጊያ ቀጠናዎች መካከል ገደብዬም፣ አምባም፣ ጊዮርጊስ፣ ጠዳ፣ ጎንደር፣ ወረሃላ ከተሞች የሚጠ የተጠቀሱ ናቸው። በተለይ ጎንደር ከተማ ላይ በተደረገው መጠነ ሰፊ ውጊያ የብልጽግና ኃይል ሁለት አውሮፕላኖች ከአዲስ አበባ አዘዞ አየር ማረፊያ ሳያርፎም ተመልሰው ወደ መጡበት እንዲሄዱም ለማድረግ እንደተቻለ ቀደም ብለን መዘገባችንም ይታወሳል። እስካሁን አደቂቃ ድረስ በረራም እንደቆመ ነው መረጃዎች የሚያስረዱት። የዳግማዊ ቴዎድሮስ አምስተኛ ኮር አብራክ የሆነው ታደሎ ብርሃን ክፍለ ጦር በጸዳ ብርሃላ በመግጫ ግድብ ላይ ሰፍሮ የሚገኘውን የአድማ ብተና ባለ ላይ ተኩስ ከፍተውበት አሁንም ውጊያም እየተደረገ ነው። በተኩሱም እስካሁን ከ16 በላይ አድማ ብተን አባላት ሲገደሉም ስምንት የሚሆኑት ደግሞ ቁስለኛ መሆናቸውን ነው የአይንማኞች ከቦታው ለሚዲያችን መረጃውን ያቀረቡት። ታላቁና ጥበበኛው የጥበብ ልጅ አማራ ፋኖ በደራ ምድር ጣና ገላውዲዮስ ክፍለ ጦር በአርበኛ ታደለ ምሬም እየተመራ የአገዛዙን ሰራዊት አንበርክኮም የወረዳውን ከተማን አባ ሳሜንን ሙሉ ለሙሉ መቆጣጠሩንም አስ አስታውቋል ከስድስት በላይ የአገዛዙ ተሽከርካሪዎች ብዙ የቡድን መሳሪያዎች አንድ ድሽቃም ብዛት ያለው ምርኮኛን ይዟል ከተማዋ ላይ አንድ ጠንካራ ምሽግ ቀርቷቸው ነበር አሁን ላይ እየተደረመሰ እንደሚገኝ ነው የፋኖ ኃይሎቹም ያስታወቁት ከባህር ዳርና ከሐሙሲት የመጣው የብልጽግና ኃይል በተባበረ አምሃራዊ ክንድ ሊመከት ችሏል ሲሉም የፋኖ ኃይሎች አስታውቀዋል አሁን የሜጀር ጀኔራል ውባንታ አባተኮር ቃኝና መሐንዲስ ለደሞች ደርሷል የሜጀር ጄኔራል ጉባንት አባተ ተወርዋሪ ክፍለ ጦር በሁለቱም አውደ ውጊያ ግንባሮች ኋላ ደጀንነቱን እንደጠበቀ ነው። ወዲህ ደግሞ ታላቁ አስቴ ላይ ጥቋቁር አናብስቶቹም ስቴዴንሳዎች የብልጽግናን ኃይል እያንበረከኩት ይገኛሉ። አሁንም በጎንደር በበርካታ አካባቢዎች ውጊያዎች እንደቀጠሉ ናቸው። ጎንደሬዎች አልተቻሉም። አሁን ወደ ጎጃም አልፋለሁ። በቅድሚያም ባህር ዳር አንደኛ ክፍለ ጦር የጣናው መብረቆ ብርጌድ ባህር ዳር ሻለቃ የብልጽግና ኃይል ላይ ጉዳት አድርሷል። ሁለት ዲፖ ላይ የቦምብ ፍንዳታ እያደረሱ ሲሆን፣ በሌላ በኩል ደና ማርያም ፋኖ የለም በሚል ደና ማርያም ላይ ለቀስቀሳ የሄደውን የብልጽግና ኃይል ላይ ደፈጣ በመያዝ የፋኖ ኃይሎች ጉዳት አድርሰውበታል። አራት የብልጽግና ኃይል ወደ ላይኛው የተላከ ሲሆን፣ ሁለት የብልጽግና ኃይል ቁስለኛ መሆናቸው ነው የተረጋገጠው። ይህ በእንዲህ እንዳለ በሌላ ሰበር ዜና የአማራ ፋኖ በጎጃም አንደኛ ክፍለ ጦር ባህር ዳር ብርጌድ በላይ ዘለቀ ሻለቃ የሰሜን ጎጃም ዞን መቀመጫ የሆነችውን ዘንዘልማ ከተማን ለሰዓታት ተቆጣጥሮ እንደነበረም ተነግሯል። ዘንዘልማ ከባህር ዳር ከተማ በስተ ሰሜን 10 ኪሎ ሜትር ርቀት ላይ እንደምትገኝ ነው የሚታወቀው። በዚህ አካባቢ በርካታ የተኩስ ልውውጥ እንደነበረ ነው የመረጃ ምንጮቻችን ያጋሩን። አሁንም ድረስ የተኩስ ድምፅ እንደሚሰማቸው የሚናገሩ የሚናገሩት የአካባቢው ነዋሪዎች ምን እየተከሰተ እንዳለ ግን በግልጽ ማወቅ እንዳልቻሉ ነው የተናገሩት። አሁን በዚህ ሰዓት ሌሎች ከተሞችን ለመቆጣጠር የፋኖ ኃይሎች ትንቅንቅ ላይ መሆናቸውንም አስታውቀዋል። ይህ በእንዲህ እንዳለም የአማራ ፋኖ በጎጃም የቀኝ ጌታ ውስቲ ንጉሥ ስድስተኛ ክፍለ ጦር በበርካታ ግንባሮች ድልን ተቀዳጅቷል። መጨረሻው በማይታወቅ ሁኔታ ፋኖን ደምስሼም አማራን ከነዘር ማንዘሩም አጠፋለሁ በማለት በተለያዩ ሁኔታዎች በጎጃም ላይ በአራቱ ማቅጣጫ ፍተኛ ቁጥር ያለው ሰራዊት በማስገባት የብልጽግና አገዛዞም የመጨረሻ ያለውን ኦፕሬሽን ዘመቻ ማዕበል በሚል ኃይሉን እያንቀሳቀሰ የሚገኝ መሆኑ ግልጽ ነው። በዚህ መሰረት የቀኝ ጌቴዎፍቴ ንጎ ስድስተኛ ክፍለ ጦር ተወርዋሪ ኮማንዶን ጨምሮ ስድስቱንም ብርጌዶች በማስገባት ከአዲስ አለማየሁ ሰባተኛ ክፍለ ጦር ጋር በመቀዳጀት በሶስት ግንባሮች የብልጽግናን ኃይል አይቀጡ ቅጣት ሲቀጡት መዋላቸውን አስታውቀዋል። በዚህም መሰረት አንደኛ፣ በደንበጫ ላይ የኢንጂነር ክበር ተመስገን ብርጌድ በመግባት በርካታ የብልጽግናን ኃይል ሙትና ቁስለኛም አድርገውታል። ሁለተኛ አማኑኤል ከተማ ቀስተ ደመና ብርጌድ፣ በላይ ዘለቀ ብርጌድ፣ ኢንጂነር ክበር ተመስገን ብርጌድ፣ የክፍለ ጦሩ ተውርዋሪ ኮማንዶ በመግባት የብልጽግናን ኃይል እንደ ቅጠል በማራገፍ በርካታ መሳሪያ ማርከብ ወጥተዋል። በዚህ ግንባር በላይ ዘለቀ ብርጌድ 16 ጥቁር ክላሽ፣ ኢንጂነር ክበር ተመስገን ብርጌድ ፋኖች 10 ክላሽ የማረኩ ሲሆን 38 የብልጽግና ኃይል ትደምስ ዳስሶ ቁጥሩ ያልታወቀ የብልጽግና ኃይል ደግሞ ቁስለኛ መሆኑን ነው የፋኖ ኃይሎች ያስታወቁት። ሶስተኛ በረህኛው ጅብላ ሙትራ ብርጌድ ደብረ ማርቆስ ከተማ በአራት አቅጣጫ ማለትም በየቦ ማርያም፣ በወንቃ ጉተራ፣ በራቡ በር እንዲሁም ደሳ እነሴን በማርያም ቤተ በኩል ገብቶ የአብይን ቅጥረኛ ሰራዊት ሲያርበደብደው አርፍዷል። በዚህ ግንባር ሰባት የብልጽግና ኃይል የተደመሰሰ ሲሆን የቆሰለ ደግሞ 13 ነው። አራተኛ የሀዲስ ሰለማየው ሰባተኛ ክፍለ ጦር ጥቁር አንበሳ ልዩ ተወርዋሪ ኃይል በእንደገም ምድሃን ያለን በኩል ንጉስ ተክለ ሃይማኖት ብርጌድ ከየበቆላ መገንጠያ ጀምሮ ከጥቁር አንበሳ ጋር በመተሳሰር እንዲሁም ስናን አባጀሜን ብርጌድ በረቡ ገበያ መስመር በመግባት በሞርተር የታገዘ ሙጊያ በማድረግ ሰልፍ በታሰበው ልክ እንዳይሳካ ማድረግ ችለናል ሲሎም የፋኖ ኃይሎች አስታውቀዋል። በሰልፉ ህዝቧ አልወጣ ሲላቸው የምሊሻና የካሬ ቤተሰብ የቀበሌ ቤት ተጠቃሚዎችንና ሴፍቲ ኔት ተጠቃሚዎችን በግድ አስወጥተዋል። የደረሰው ጉዳት በግልጽ አልታወቀም። እስካሁን በጠቅላላ በአውደ ውጊያው የተገኙ ውጤቶች ግን አርባ አምስት የብልጽግና ኃይል ሲደመሰስ፣ 26 የተማረከ መሳሪያም፣ 16 ጥቁር ክላሽ ከነዚህ መካከል ሁለት የመገናኛ ሬዲዮም፣ ሁለት አድማ በተናዎች በርካታ የብልጽግና ኃይል የቆሰለ ሲሆን እንቢሉ የሚባል የኬላ ቦታም ነጻ መውጣቱ ነው የተነገረው። የብልጽግና አገዛዝ የጠራው ሰልፍ በታቀደው ልክ እንዳይሰ ሳካም ማድረጋቸውን ነው የፋኑ ኃይሎቹ ያስታወቁት። በዚህ አውደውጊያም ሁለት ዙር ምሽግ መሰበሩ ነው የተነገረው። ወደ ወሎ አልፋለው የአማራ ፋኖ ብሔራዊ ኃይል አፋ ባሃ ወሎ ቀጠና ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ሁለት ሻለቃ ቃኝ ጉብል ፋት ወረዳ ዶሮ ግብር ከተማ በትላንትና ሁለት ምሽት በመግባት የብልጽግናን አገዛዞን ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት በመፈጸም ከአስር ያላነሰ ሙትና ቁስለኛ በማድረግ ጀብዱ ፈጽመዋል። ከራያ ላማጣ ዋጅ መግቢያ ዋልከመንደር እስከራያ ቆቦም ጉብዬ ሲቀጠቀጡ ያለው የብልጽግና ኃይል ባላሰበበት ሁኔታን ቦታ ከወልዲያ ከተማ ቅርብ ርቀት ጉብልፋት ወረዳ ዶሮ ግብር ከተማ ላይ በንስሮቹም ሌላ ከባድ ጥቃት አስተናግዶም አድረዋል። ቀደም ብሎ በነበረው የዜና ወጃችን እንደነገርናችሁ በወሎ በርካታ ውጊያዎች ሲደረጉም ብልጽግና የሚመካባቸው ከባድ መሳሪያዎች ብረት ለበስ፣ ታንክ፣ መድፍና ዙ 23 በፋኖ መውደሙንም በዜና ወጃችን አሳውቀናችሁ ነበር። ይህ በእንዲህ እንዳለም የአማራ ፋኖ ብሔራዊ ኃይል አፋ ባሃ ምስራቅ አማራ ቀጠና ምንልክ እዝ የውጊያ መረጃዎችም እጃችን ገብተዋል። ላስታ ጀነራል አሳምነው ጸጌ ኮር ተፈራ ማሞ ክፍለ ጦርና ማረጉ ተማረም ክፍለ ጦር ለሁለት ተከታታይ ቀናት ብርቱ ትንቅንቅ ተጋድሎ በማድረግ ታላቅ ድልን ተጎናጽፈዋል። ይህ ብልጽግና አብይ አህመድ አገዛዝ ዙፋን አስጠባቂ ቡድን ዘመቻ ማዕበል ብሎ በሰየመውና ፋኖን እስከ ሰኔ 30 አጠፋለው ካልቻልኩኝ ጠንካራ ይዞታዎቹን እቆጣጠራለሁ ብሎ በጀምረው ዘመቻ ላስታ ምድር ላይ ስድስት ክፍለ ጦሮችን በማዝመት ጀነራል አብርሃም ሞሲሳ በክልሉ ከፍተኛ አመራሮችና በሶስት ኮሎኔሎች በመምራት በከፍተኛ ሜካናይዝድ ጦር ታግዞ በሙሉ ኃይሉ ማጥቃት ያደረገ ቢሆንም ተወርዋሪዎቹ የአሳምነው ጽጌ የመንፈስ ልጆች በሁሉም ግንባሮች የብልጽግናን ቅስም በመስበር ታላቅ ድል አስመዝግበዋል። ከላሊበላ ሰኞ ገበያ መርዝ በር፣ እንዲሁም ከሽምሻሃን መዘናን በመቁረጥ ሰርባም አባ ሰፍሮም የነበረውን የብልጽግናን ኃይል አይበገሬዎቹ ተፈራማሞ ክፍለ ጦር ሻለቃ 1 ሻለቃ 2 ሻለቃ 3 ሻለቃ የተፈራማሞ ክፍለ ጦር ሜካናይዝድ የቡግና ወረዳም ጊዜያዊ ወታደራዊ ሲቪል መዋቅር አደረጃጀት የ06 ሶርባ ቀበሌም እንዲሁም የ04 ሳዘርና ቀበሌም አባት አርበኞች ከሰኔ 20 እስከ ሰኔ 21 ዓመተ ምህረት ለተከታታይ ሁለት ቀናት በተደረገ ትንቅንቅ የብልጽግና ኃይልን ሲያርበደብዱት ውለው አራት ምሽግ በማስለቀቅ ሙትና ቁስለኛ ሲያደርጉት የብልጽግና ኃይል የቻለውን ቀብሮን ቻለውን እያንጠባጠበ ወደ መጣበት ተመልሷል። በሌላ ግንባር አንደኛ አቅጣጫ ከላሊበላ መረባረብ ወደ ብዬ፣ ሁለተኛ አቅጣጫ ከላሊበላ አምጄ ጨበርጣይ፣ ሦስተኛ አቅጣጫ ከላሊበላ ደብረ ሎዛ ገርዱ በር የመጣው የብልጽግና ኃይል ለበልባሎቹ ማድረጉ ተማረ ክፍለ ጦር ሻለቃ አንድ በረከት ሻለቃ ሻለቃ ሁለት ሀብቴ አበበ ሻለቃ ሻለቃ ሶስት የደጋው መብረቁ ሻለቃ ሻለቃ አራት ደሳለኝ ሻለቃና ከዝጊታምባ ሰማይ ስር በቅርቡ የተቋቋመው አምስተኛ ሻለቃ የማረጉ ተማረ ክፍለ ጦር ቃኞች፣ የኮሩ ነብር ተወርዋሪ ኮማንዶዎች፣ ሜካናይዝድ ቃኝ የድርጅቱ ምስራቅ አማራ ምኒልክ እዝ ልዩ ዘመቻ የላስታ ወረዳ ጊዜያዊ ወታደራዊ ሲቪል በዋቀራ ደረጃጀት ሙሉ አባላት አርበኞች ጋር በመናበብ በመቀናጀት በሁሉም አቅጣጫም የመጣውን የብልጽግናን ኃይል በአስተማማኝ ሁኔታ ለተከታታይ ሁለት ቀናት በፈጀም እልህ አስጨራሽ ትንቅንቅ የብልጽግናን ኃይል ሙትና ቁስለኛውን ታቅፎ ወደነበረበት አሳፍረው መልሰውታል። በሌላ አቅጣጫ በኩል መስክ በኩል ወደ ላሊበላ ከተማ ብልጽግና ኃይልና ሬሽን ጭኖም ሲንቀሳቀስ ተከዘ ክፍለ ጦር ደፈጣ መያዝ አስደናቂ ኦፕሬሽን በመስራት ሙትና ቁስለኛውን ሲያስታቅፉት በሰሜን አቅጣጫ ዋግምራ ዞን ጋዝ ጊቢላ ወረዳ ጀነራል ኃይሉ ከበደም ክፍለ ጦር በደቡብ አቅጣጫም እሸት ክፍለ ጦር የብልጽግናን ኃይል ተጨማሪ ኃይል ሬሽን እንዳይጨምረ፣ እንዲሁም በምስራቅ አቅጣጫ ወንዳች እንጃፋ አጠራሪ ክፍለ ጦር ቦታ በመዝጋትና መከታ ከለላ በመስጠት ደጀነታቸውን አሳይተዋል ነው የተባለው። በዚህም ለተከታታይ ሁለት ቀናት በተደረገው አውደ ውጊያ በብልጽግና ኃይል ላይ የደረሱት ጉዳቶች እነዚህ ናቸው። ሰባት ወታደራዊ አመራሮች ተሰውተዋል። ሦስቱ ሻምበል መሪ ሲሆኑ አራቱ የሻለቃ መሪ መሆናቸው ተረጋግጧል። ከ210 በላይ የብልጽግና ወታደር ሙት ሲሆን ከ280 በላይ ቁስለኛም ሰብአዊ ኪሳራና ሁለት የብልጽግና ድሽቃ በወገን ሞርተር ተመቶ ከጥቅም ውጪ መሆኑም ተረጋግጧል። የዝናብ ልብስ 140 ተማርኳል። አራት ሻንጣ ሙሉ መድኃኒት ተማርኳል። 65 የውሃ መያዣ ኮዳዎችም ብፋኖ እጅ ገብተዋል። 180 የድሽቃ ጥይት በፋኖ ተማርኳል። 9 ጥቁር ክላሽም እንዲሁም 350 የመትረየስ ተተኳሽም ተማርኳል። 1500 ፍሬም የክላሽ ተተኳሽ በፋኖ እጅ ገብቷል። 35 የወገብና የድረት ትጥቅም እንዲሁ በፋኖ ኃይሎች ተማርኳል። 25 የጀርባ ትጥቅ ሻንጣ የተገኘ ሲሆን እንደ አጠቃላይ ከትላንት ወዲያና ትላንት በተደረገው ለተከታታይ ሁለት ቀናት በተካሄደው ላስጨራሻው ደውጊያ ላስታሳምነው ኮር የፋኖች አባላት አርበኞች በላስታ ቡግናም፣ ግዳን፣ መቄት ዋግ ተራሮች ስር ዳግማዊ አድዋን ዳግማዊ አድዋን የደገሙበት ቀናት ሆነው አልፏል፣ ሲሎም የአይንማኞች ተናግረዋል። አድማጭ ተመልካቾች ለዕለቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቸር ያሰማን።